ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንላችኋል። ስድስት ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እንጋብዛለን። ተመልካቾቻችን አሸናፊ እንዳለና መሀላ የታደለ ዜናውን እንመራለን። የስድስት ሰዓት አቤት ጉዳዮችን እናስቀድም። በባህር ዳር ከተማ ዘላቂ ሰላምን ከማስፈን ጎን ለጎን የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎችና የመልካም አስተዳደር ችግሮችን የሚፈቱ ተግባራት ተጠናክረው መቀጠላቸው ተገለጸ። የገጠር ኮሪደር የተሻለ ኑሮ መምራት እንዳስቻላቸው የሀላባና የስልጤ ዞን ነዋሪዎች ተናገሩ። በጅማ ዞን ዴዶ ወረዳ ባፈር መሸርሸርና ባሲዳማነት በመጠቃት ምርት የማይሰጥ መሬት በተፈጥሯዊ መንገድ እንዲያገግምና ምርታማነትን ለማሻሻል የሚያስችሉ የምርምር ስራዎች ተግባራዊ ስለመደረጋቸው ተጠቆመ። ከውጭ የዩክሬኑ ፕሬዚደንት አሜሪካ ያቀረበችው የሰላም እቅድ እንዲሳካ ለመስራት ዝግጁ መሆናቸውን ገለጹ። ተመልካቾች ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ከዚህ ከዋናው ስቱዲዮ ከተዘጋጁላችሁ ዜናዎች በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችን በተለያዩ ቦታዎች ላይ አሉ። የኢጋድ የሚኒስትሮች ጉባኤ በቀጠናው የሚገኙ የአርብቶ አደሮች እንቅስቃሴና እንስሳት ልማት ላይ የሚመክር መድረክ እያካሄደ ነው። ሪፖርተራችን አቤል ሙሉጌታ ከዚህ ጉዳይ ጋር በተያያዘ ተጨማሪ መረጃ ወደ በኋላ ያደርሰናል። በባህር ዳር ከተማ አስተዳደር ደግሞ የከተማና መሰረተ ልማት ዘርፍ ክላስተር የመንግስት ሰራተኞች በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ላይ እየመከሩ ነው። ምክክሩን እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየው ወደ በኋላ ተጨማሪ መረጃ የሚያደርሰን ይሆናል። እንዲሁም ቶማስ ሀይሉም በቀጥታ መስመራችን ላይ ይገኛል። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ አመታዊ የአየር ንብረት ለውጥ የጋዜጠኞች ሽልማት ስነ ስርዓት ኅዳር 20ና 21 ይካሄዳል። ይህንኑ በተመለከተ የተከታተለው መረጃ አለ፣ ቆየት ብለን እናገኘዋለን። አብራችሁን ቆይታ ስታደርጉ የቢዝነስና የስፖርት ዘገባዎችም ተካተዋል። ለቢዝነስ ዘገባዎቹ ሪሳሎፒዮ፣ ለስፖርት ዘገባዎቹ ደግሞ ደግነት መኩሪያ ይጠብቋቸዋል። ጤና ይስጥልን ተመልካቾቻችን፣ ለኢቲቪ ዜና የኢትዮጵያ የባርበር አልባ መሆኗ በኢኮኖሚያ ላይ ከፍተኛ ጉዳት አድርሷል። የባርበር ቢኖራትም በምጣኔ ሀብቷ ላይ እስከ 30 በመቶ እድገት እንደሚኖራት የዘርፉ ባለሙያዎች ይናገራሉ። ይህንን ጉዳይ የተመለከተ የቅድሚያ እናደርገዋለን። በአዲስ አበባ ከተማ ለወጣቶች እየተፈጠሩ ያሉ የስራ እድሎችና የወጣቶች ተጠቃሚነት በተመለከተ ያሰናደ ነው ዜና አለ። እነዚህና ሌሎቹን ካፍታ በኋላ እንመለሳለን። ጣና ስጠለኝ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን። ከዜና ኢትዮጵያ ከምንመለከታቸው የስፖርት ጉዳዮቻችን መካከል ከ17 ዓመት በታች የሴካፋ ዞን ማጣሪያ የኢትዮጵያ ብሔራዊ ቡድን 10 ሰዓት ላይ ዛሬ ሶስተኛ የምድብ ጨዋታውን ከሶማሊያ ጋር ያደርጋል። ሲቪ የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ትላንት ተጀምረዋል። ታላቁ ሩጫ የፊታችን እሁድ ይደረጋል። እነዚህንና ሌሎችን ጉዳዮች አካትቼ ደግነት መኩሪያ በኋላ ላይ መለሳለሁ። ከዜና ኢትዮጵያ ጋር አብራችሁ ሆኑ። ተመልካቾቻችን አሁን በቀጥታ መስመር ተጨማሪ መረጃ ወደሚሰጡን ሪፖርተሮቻችን እንሻገራለን። በባህር ዳር ከተማ ዘላቂ ሰላምን ከማስፈን ጎን ለጎን የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎችና የመልካም አስተዳደር ችግሮችን የሚፈቱ ተግባራት ተጠናክረው መቀጠላቸው ተገለጸ። በባህር ዳር ከተማ አስተዳደር የከተማና መሰረተ ልማት ዘርፍ ክላስተር የመንግስት ሰራተኞች በወቅታዊ የሰላም የልማትና የመልካም አስተዳደር ስራዎች ዙሪያ ውይይት እያደረጉ ነው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃዎች ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል፣ እንዴት ቆይተሃል? በባህር ዳር ሰላምን ከማስፈን ጎን ለጎን እንዲሁም የልማት ስራዎችን እና ሌሎችም የመልካም አስተዳደር ችግሮችን የሚፈቱ ተግባራት ምን ምን ተግባራት እየተከናወኑ ነው ተባለ? በመድረኩ ላይ የተነሱ ሀሳቦችን አጋራን። አመሰግናለሁ። የባህር ዳር ከተማ አስተዳደር የከተማና መሰረተ ልማት ክላስተር ዘርፍ ማለት ነው የተለያዩ መንግስት ሰራተኞች የሚሳተፉበት የውይይት መድረክ ነው እየተከናወነ የሚገኘው ማለት ነው። በወቅታዊ የሰላም የልማትና የመልካም አስተዳደር ዙሪያ ጉዳዮች ዙሪያ ትኩረቱን ባደረገው በዚሁ ውይይት ላይም በተለይ እንደ ከተማ አስተዳደር እየተሰሩ ያሉ የልማት ስራዎችና በተለይም ሰላምን ከማስፈን አኳያ እየተከናወኑ ያሉ የሰላምን የማስፈን ስራዎች በዚሁ መድረክ ውይይት ላይ እንደ ሀሳብ ቀርበዋል ማለት ነው። በእነዚህን ሀሳቦች ያነሱት የባህር ዳር ከተማ አስተዳደር የከተማና መሰረተ ልማት መምሪያ አቶ ተሻገር አዳሙ በተለይ ባህር ዳር ከተማ ከነበረባት የሰላም ችግር ወጥታ በተለይ የማህበረሰቡን ተጠቃሚነት የሚያረጋግጡ በርካታ የልማት ስራዎችን እያከናወነች እንደምትገኝ ገልጸዋል። በተለይ ለከተማዋ የሰላም መስፈን ማህበረሰቡ የበኩሉን ድርሻ ተወጥቶ በተለይ አሁን ካለንበት ደረጃ ላይ መድረሱን ነው እንግዲህ የገለጹት ማለት ነው። በከተማዋ በተለይ የጸጥታ ችግሮችን የሚፈቱ የጸጥታ ኃይሎችን ከማሰማራት ባሻገርም ማህበረሰቡ በየአካባቢው ተደራጅቶ ለሰላም ዘብ ራሱ እንዲቆም እየተደረገ መሆኑን ነው ያነሱት ማለት ነው። ከዛ ባሻገር እንግዲህ የማህበረሰቡን ተጠቃሚነት የሚያረጋግጡ በርካታ ስራዎች እየተሰሩ እንደሚገኙም ገልጸዋል። ለአብነት ያነሷቸውም እንግዲህ በተለያዩ ከተሞች እየተስፋፋ የሚገኘው የባህር ዳር የኮሪደር ልማት አንዱ ተጠቃሽ ነው። የባህር ዳር ኮሪደር ልማት እንግዲህ የመጀመሪያው ዙር ወደ ሁለት ነጥብ አምስት ኪሎ ሜትር የሚሸፍነው ተጠናቆ ለአገልግሎት ክፍት መሆኑ የሚታወስ ነው። በቀጣይም ደግሞ እስከ 22 ኪሎ ሜትር የሚደርሱ በተለያዩ ዙሮች ማለት ነው የኮሪደር ልማት ስራው ተጠናክሮ መቀጠሉን ነው በዚሁ መድረክ ላይ ያስታወቁት ማለት ነው። ከዛ ባሻገር እንግዲህ ከዚህ በፊት እንደሚታወቀው ጣና በተለያዩ ዛፎችና በተለያዩ ነገሮች ተከልሎና ተሸፍኖ የቆየ ነው። በአሁኑ ወቅት በተለይ በሰባት በሮች ጣናን የመግለጥ ስራዎች እየተከናወኑ እንደሚገኙና ይህም ዘርፈ ብዙ ጥቅሞችን በተለይ የጣናን አየር ወደ ከባቢው ወደ ማህበረሰቡ የማድረስ ስራዎች እንዲሁም ለቱሪዝሙ ዘርፍም ወደ ጣና ለሚያቀኑ ሰዎች ምቹ ሁኔታዎችን እየተፈጠሩ እንደሚገኙ ተገልጿል ማለት ነው። ከዛ ባሻገር በተለይ ወደ 22 ኪሎ ሜትር የሚሸፍን የአስፓልት መንገድ ግንባታ ስራዎችም እየተጠናቀቁ እንደሚገኙ ተመላክተዋል። ከዛ ባሻገር የህብረተሰቡን የኑሮ ውድነትን ሊቀንሱ የሚችሉ የገበያ ማረጋጋት በተለይም ደግሞ የዋጋ ጭማሪ በሚያደርጉ አካላት ላይም የግብረ ኃይል ጭምር በማቋቋምን ጭምር ስራዎች እየተከናወኑ እንደሚገኙ ነው የተመላከተው። እንግዲህ በመንግስት ሰራተኞች በኩልም የተለያዩ ሀሳቦች ተነስተዋል። እነዚህን የኮሪደር ልማት ስራዎችን አጠናክሮ ማስቀጠል እንደሚገባና ና በተለይ ሁሉም ለሰላሙ ዘብ ሊቆም እንደሚገባ በመንግስት ሰራተኞች በኩል ሀሳቦች ተንጸባርቀዋል። በዚህ መንጋገድ እነሱም በየአካባቢያቸው ተደራጅተው ስራዎችን እየሰሩ እንደሚገኙና እነዚህን አጠናክሮ ማስቀጠል ያስፈልጋል። የኑሮ ውድነትን ማረጋጋት በሚቻልባቸው ዙሪያዎች ዝራ ስራዎች ጉዳይም በተለይ አጠናክሮ ማስቀጠል እንደሚገባም የተመላከተበት መድረክ ነበር ማለት ነው። ለወደፊቱ እንግዲህ የስፖርት ማዘውተሪያ ወጣቶችን የጊዜ ማሳለፊያ ቦታዎችን፣ የመዝናኛ ቦታዎችን እንዲሁም ደግሞ በርካታ የህዝብ ቤተ መጽሐፍትን የማስፋፋትና ሌሎችም የልማት ስራዎችም ተጠናክረው እንደሚቀጥሉ የተመላከተበት የውይይት መድረክ ነበር ሲካሄድ የቆየው። ያ ያለ መረጃ ይን ይመስላል። ሳሙኤል እናመሰግናለን፣ መልካም ቀን። የኢጋድ አባል ሀገራት ያላቸውን የእንስሳት ሀብት ጥቅም ላይ ለማዋልና የአርብቶ አደሩን ተጠቃሚነት ለማረጋገጥ መስራት እንደሚገባ ተገለጸም። በቀጠናው ከግማሽ ቢሊዮን በላይ የእንስሳት ሀብት ይገኛል። የኢጋድ የሚኒስትሮች ጉባኤ በቀጠናው የሚገኙ አርብቶ አደር እንቅስቃሴና እንስሳት ልማት ላይ የሚመክር መድረክ እያካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አቤል ሙሉጌታ በቀጥታ መስመራችን ላይ ይገኛል። አቤል እንደምኑ ላሃል። በቀጠናው ላይ ያለው የእንስሳት ሀብት በሰፊው ጥቅም ላይ ለመዋልና የአርብቶ አደሩን ተጠቃሚነት ለማረጋገጥ የጋድ በይነ መንግስታት የሚኒስትሮች ጉባኤ ላይ ምን ተነሳ? ጠቅለል ያለ መረጃ ልታደርሰን ትችላለን አመሰግናለሁ አሸናፊ እንግዲህ ቀደም ብለን እንዳነሳው በተለይም በዛሬ ሁለት የሚኒስትሮች ጉባኤ የሚኒስትሮች የኢጋድ ሚኒስትሮች ናቸው በዚህ በአዲስ አበባ ላይ ስብሰባ ያደረጉትና በተለይም በቀጠና ውስጥ ያለውን የእንስሳት ሀብት አገልግሎት ላይ በአግባቡ እንዲውል ከማድረግ አኳያ በቀጠናው ውስጥ ያሉ ችግሮች ምንድ ናቸው የሚሉትን እሱን ለመለየት ባለፉት ሁለት ቀናት እንደዚሁ ውይይት ሲደረግ እንደነበረና ዛሬ ደግሞ የማጠናቀቂያውን ውይይት እያደረጉ ነው የሚገኙት በተለይም በዚህ ውስጥ ደግሞ ከፍተኛ የሆነ ሀብት እንደሚገኝ እንደዚሁ ተነስቷል ማለት ነው። በተለይ እንደ አፍሪካ ደግሞ ኢትዮጵያ በመጀመሪያ ደረጃ ላይ የምትቀመጥ ናት። በእንስሳት ሀብትና ትልቅ ሀብት እንደሚገኝበት ቀጠናውም እንደዚሁ በሰፊው ወደ 60 በመቶ የሚሆነው ከቀጠና ውስጥ የሚገኘውን የግብርና ጂዲፒም በእንደዚሁ በእንስሳት ሀብት የሚገኘው የሚሸፍን መሆኑ እንደዚሁ ተነስቷልና ና ይህንን ሀብት ግን ጥራት ባለው መልኩ ለገበያ በማቅረብ የማህበረሰቡን ተጠቃሚነት በቀጠና ውስጥ ያሉ ሀገራትም እንደዚሁም ኢኮኖሚ የተጠቃሚነታቸውን ከፍ ለማድረግ እንዲያስችል መሰራት እንደሚገባው ተነስቷል ማለት ነው። በተለይም በቀጠና ውስጥ የሚገኙ አርብቶ አደሮች ደግሞ ከድንበር ዘለል እንቅስቃሴዎችም ጭምር የሚያደርጉ መሆናቸው በዚህም ደግሞ ድንበር ተሻጋሪ የእንስሳት በሽታዎችም ጭምር ተጋላጭ የሚሆንበት ሁኔታ አለ እና በተለይም መረጃዎችን በአግባቡ በመለዋወጥ በዛ አካባቢ ላይ የሚፈጠሩ ክፍተቶችን የበለጠ መረጃ ተለዋውጦ የተሻለ ስራ መስራት የሚያስችል ሁኔታ ለመፍጠር እንደዚህ ውይይት መደረጉ ትልቅ ዋጋ እንዳለው ተነስቷል ማለት ነው እንግዲህ ወደ 60 ና 70 በመቶ የሚሆነው በቀጠናው ሀገራት ውስጥ ያሉት አካባቢዎች ላይ በብዛት የአርብቶ አደሩ እንቅስቃሴ ያለበት ነው ና ሰፊ ሀብት የሚገኝበት ነው እንደዚሁ ተብሏል። በተለይም በአፍሪካ እንደዚህ ከፍተኛው በዚህ በኢጋድ ቀጠና ውስጥ የሚገኝ የእንስሳት ሀብት መኖሩ እንደዚሁ ለቀጠናው ትልቅ አቅም መፍጠር የሚችል መሆኑ ተነስቷል ና በተለይም ጥራቱን የጠበቀ ምርት ወደ ገበያው ለማቅረብ ና በተለይም በእንስሳት የእንስሳት በሽታውን በመከላከል ደረጃ ና ጥራት ያለው ምርትንም እንደዚሁ በገበያ ውስጥ እንዲቀርብ በማድረግ ሰፊ ስራ መሰራት እንደሚገባው እንደዚሁ ተነስቷል ማለት ነው። በኢትዮጵያ በኩል እንግዲህ በተለይም በአርብቶ አደሩ በኩል ልማቱን የበለጠ ከፍ የሚያደርጉ የተለያዩ የህግ ማዕቀፎች መኖራቸውና መንግስትም በዚህ ዘርፍ ላይ ትኩረት ሰጥቶ እየሰራበት እንደሚገኝ ተነስቷል። በተለይም እንግዲህ በዚህ ዘርፍ ውስጥ በከፊልም ሆነ በዋናነት በአርብቶ አደርነት ወደ 50 ሚሊዮን የሚጠጋ ህዝብ ግንኙነት እንዳለው እንደዚሁ ከአርብቶ አደር እንቅስቃሴ ጋር ተገልጿል ማለት ነው። ስለዚህ ይህንን ማህበረሰብ በምግብ ዋስትና ራሱን ማረጋገጥ እንዲችልና ጥራት ያለውን ምርት ከራሱም አልፎ ለገበያ ማቅረብ እንዲችል ሰፋፊ ስራዎችም እንደ ሀገር ጭምር እየተሰሩ መሆኑ ተነስቷልና በተለይም የኢትዮጵያ ተሞክሮ ደግሞ በቀጠናው ላሉ ሀገራትም በአሰራር በኩል ያሉ መንግስት በኩል እየተሄዱ ያሉበት እርምጃዎች ተሞክሮነት የሚወሰድ እንደዚሁ መሆኑ ተነስቷል ማለት ነው። ስለዚህ በኢጋድ ቀጠና ውስጥ ያለውን የእንስሳት ሀብት የተሻለ አገልግሎት እንዲሰጥና ለቀጠናውም ሀገራት ጠቀሜታ እንዲሰጥ በማድረግ በኩል በጋራ ተሰባስቦ ውይይት በማድረግና ችግሮችን በመፍታት የተሻለ እንቅስቃሴ እንዲኖር ማድረግ ያስፈልጋል ተብሏል። በተለይም ደግሞ በድንበር ተሻጋሪ የእንስሳት በሽታዎችን ቁጥጥር ላይ ለመስራት የመረጃዎችን የማሰባሰብና በአብሮ መስራቱም ትልቅ ዋጋ እንደሚሰጠው እንደዚሁ ተነስቷል። አሸናፊ አቤል ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልን። በሌላ ዜና ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ አመታዊ የአየር ንብረት ለውጥ የጋዜጠኞች ሽልማት ስነ ስርዓቱ ኅዳር 20ና 21 እንደሚካሄድ ተገለጸ። ኢጋድ ከኢትዮጵያ የውጭ ጉዳይ ሚኒስቴር ጋር በመተባበር በሚያካሂደው ፕሮግራም በአየር ንብረት ለውጥ ላይ የተሰሩ እጩ ዘገባዎች ተመርጠው ዘጋቢዎቻቸው ይሸለማሉ። በዚህም ከአህጉሪቱ ከ400 በላይ ጋዜጠኞች የተሳተፉ ሲሆን ከኢትዮጵያ 94 ዘገባዎች መካተታቸውን በኢትዮጵያ የኢጋድ ተወካይ አበባው ቢሆነኝ ገልጸዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ቶማስ ሀይሉ ነው። በቀጥታ መስመራችን ላይ ይገኛል። ቶማስ እንዴት ቆይተሃል? ኢትዮጵያ ከአረንጓዴ ልማት ጋር ያከናወነችው ውጤታማ ተግባር ምን ያህል መርሃ ግብሩን እንድታዘጋጅ እድል ሰጥቷታል ማለት ይቻላል? የተነሱ ሀሳቦችን አካተህ ንገረን። አመሰግናለሁ። መሀሌትና አሸናፊ እንደሚታወቀውም ኢጋድ በየአመቱ እነዚህ የሚዲያ ሽልማት ያዘጋጃል። ከዚህ ቀደም በጅቡቲና በኬንያ ተካሂዷል። አሁን ደግሞ በኢትዮጵያ የተለያዩ ርዕሰ ጉዳዮችን ነው የሚመርጠው። በዚኛው አመት በ2025 ወይም ደግሞ በእኛ በ2018 ዓ ም የሚካሄደው የሚዲያ ዘጋቢዎች ሽልማት ደግሞ በተለይም ደግሞ የአየር ንብረት ለውጥ ላይ የሰሯቸው ዘገባዎቻቸው ከግምት ውስጥ የገቡበት ነው። ስለዚህም የአየር ንብረት ለውጥ ሲነሳ ደግሞ ኢትዮጵያ በዋናነት ትነሳለች። በተለይም ደግሞ በአረንጓዴ አሻራ መርሃ ግብር የሰራቻቸው መጠነ ሰፊ የአየር ንብረት ለውጥ ችግሮችን ለመታገል ያረገቻቸው ተግባራት እንድትመረጥ በዋናነት የተቀመጠችበት ነው። በሌላ ደግሞ የታዳሽ ኃይል ጋር በተያያዘ እየተሰራችበት ያለው ስራ ይህም በዋናነት እንድትመረጥ አስችሏታል። በተለይም ደግሞ የታላቁ ሕዳሴ ግድብ ከታዳሽ ኃይል ጋር በተያያዘ እሱ ትልቅ መጠነ ሰፊ ለውጥን ያመጣ ነው ማለት ይቻላል። ስለዚህም ይህ በየአመቱ የሚካሄደው የአየር ንብረት ለውጥ ላይ በዚህኛው ደግሞ መሰረቱን አድርጎ ሲካሄድ ወደ አራት መቶ የሚጠጉም ጋዜጠኞች እንዲሁም ደግሞ የሚዲያ ባለሙያዎች የተሳተፉበት ነው። ከመላ አህጉሪቱ ማለት ነው። በኢትዮጵያ ደግሞ ወደ ዘጠና አራት የሚሆኑ ዘጋቢዎች እና የተለያዩ በዚሁ በሚዲያ ላይ የሚሰሩ ሰዎች እየተሳተፉበት ነው። ወደ ስምንት የሚጠጉም ርዕሰ ጉዳዮች ላይ ደግሞ ትኩረቱን ተደርጓል። ወደ ሀያ አንድ የሚጠጉ የሚዲያ ባለሙያዎች ታዲያ እነዚህን በአጠቃላይ ወደ አራት መቶ የሚሆኑ ዘገባዎችን በአየር ንብረት ላይ ትኩረት ያደርጉ ዘገባዎችን ይገመግማሉ፣ ይወያዩባቸዋል፣ እንዲሁም ደግሞ የተሻለው ይመረጣል። ከቀናት በኋላ የሚካሄደው የሚዲያ አዋርድ ወይም ደግሞ ሽልማትም ታዲያ በዚሁ በስካይላይት ነው የሚካሄደው በዛ ላይ ደግሞ የገንዘብ ሽልማት እንዲሁም ደግሞ ከታጫብ ሽልማቶች የሚሰጡ ይሆናል ማለት ነው። እንግዲህ ኢጋድ በስፋት የሚሰራባቸው ጉዳዮች አንዱ የአየር ንብረት ለውጥ ነው። ከአየር ንብረት ለውጥ ጋር መታገል አለብን። እንደ አፍሪካ የሚገጥሙ ችግሮችን በምስራቅ አፍሪካ የሚገጥሙ ችግሮችን ጭምር ሲሰራበት ነበር። ይህንን ታዲያ ለመከላከል የሚሰሩ ጋዜጠኞችን ይሄ ክሪኤቲቭ የሆነ ራሱን የቻለ ቆንጆ ዘገባዎችን ሲሰሩ መሸለም አለባቸውም ብሎ ያምናል። ባለፉት ረጅም ዓመታት ሲሰራበት የነበረ ነው። በዚህ አመት ታዲያ ኢትዮጵያ ውስጥ ኢትዮጵያ መመረጧ ቀደም ሲል ያልኳቸው ምክንያቶች ከግምት ውስጥ መግባታቸው በዋናነት ተነስቷል ማለት ነው። እንግዲህ ወደ ሰባት ሰዓት ደግሞ ሌሎች ዘገባዎችን ወደ ተመልካቾቻችን የምናደርስ ይሆናል። መሀሊት፣ እናመሰግናለን። ቶማስ፣ መልካም ቀን ተመልካቾች። እየተከታተላቸው የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች አልፈናል። የሃላባና የስልጤ ዞን ነዋሪዎች የገጠር ኮሪደር የተሻለ ኑሮ መምራት እንዳስቻላቸው ተናገሩ። አርሶ አደሮቹ የግብርና ኢኒሽቲቮችን በመተግበር ምርታማነታቸውን መጨመር ስለመቻላቸውም ተናግረዋል። ሳዳት መሐመድ ሳኒ ተጨማሪ አለው። ይህ አካባቢ በሃላባ ዞን ወረድጆ ወረዳ የሳምቢጣ ቀበሌ በመባል ይታወቃል። ዘውትር የአካባቢው መለያ እስኪመስል ድረስ ክረምት በመጣ ቁጥር የጎርፍ ስጋት የአካባቢ ነዋሪዎች በእጅጉ ያስጨንቅ ነበር። ደራሽ እርዳታም ለማድረስ ወደ መንደሩ የሚያስገባው መንገድ እስኪጠፋ ድረስ ነዋሪዎቹን መላወሻ የሚያሳጣ ጎርፍ እንደነበረ የቀበሌው ነዋሪ አቶ ሁሴን ሹክሪ ያስታውሳሉ። አሁን በእኛ ውስጥ መጀመሪያ አንድ መቶ ሃምሳ ፍሬ ይዘዋል። አንድ ቃሪያ አንድ በርበሬ ማለት ነው። ሁለት መቶ ሃምሳ ያዘች ቆጥረን እኛ ወጣት ሳናገባ ሳናገባ ማለት ነው በዛ ጊዜ እንደዚህ ሲሆን ደግሞ ይህን ስንሰራ ማለት ነው መኪና መጫን ሲጀመርንበት ጊዜ ይሄ ጎርፍ መጥቶ ዋጠው። አበላሸን። ወዳም መልሶ ሕፃን አረገን። ሕፃን አርጎን ማሳም ጠቅላለ ለከብት ተለቀቀ። ከላጢቀርሻ ሲወርድ ይወርድ ነበረ ምን የሆነን በዛ ቤት ነበር ማለት ነው። በተመሳሳይ ሸምሱ ሾኩሪ በስልጤ ዞን ወራበት ሻማ ቀበሌ ውስጥ እንደ አብዛኛው ኢትዮጵያዊ አርሶአደር ኑሮ በጎጆ ውስጥ ነበር። እናም መኝታው ከእንስሶቹ ጋር እንደነበረም ያስታውሳል። መጀመሪያ ነበርንበት መሳር ቤት ከከብል ጋር በጭስ ከአህያዎች ከፍየሎች፣ ከተላይ ከዶሮ ከእንስሳቶች አንድ ላይ ነበርነ በሀላባ ዞን ወይረድጆ ወረዳ ሳምቢጣ ቀበሌ ውስጥ እንገኛለን። ይህ ቀበሌ ወትሮውን የሚታወቅበት የአካባቢ ነዋሪዎች ሕይወት አደጋ ውስጥ በመጣል ነበረ። በተለይ የጎርፍ አደጋ በተደጋጋሚ የሚያጠቃው ይህ አካባቢ ለአካባቢው ነዋረሰብ ድጋፍ ለማድረስ እንኳን የሚያስኬድ መንገድ ባለመኖሩ ችግር ውስጥ ገብተው ነበረ። አሁን ላይ የሳምቢጣ ቀበሌ እንደምትመለከቱት

ሶስት አራት ቀን መብራት ለቻርጅ ሄደን ከተማ ስልካችን ቻርጅ ስናደርግ እንመጣ ነበር። አሁን በየቀን መብራት ስላለ ቻርጅ በሰዓቱ እናደርጋለን። ቴሌቪዥን እንከፍታለን። ይሄ ለኛ ለውጥ ነው ያለው። አሁን መንግስት በጀመራቸው የግብርና ኢኒሺቲቭ አማካኝነት እነዚህ አርሶ አደሮች የተሻለ አኗኗር ብቻ ሳይሆን የተሻለ ምርት እንዲያመርቱ መሆኗል። ጎመን መጫን፣ ቲማቲም መጫን፣ ይሄ በትንሽ ቦታ ይሄን ስናገኝ ነው። ሙዝ መጫን የጀመርነው ማለት ነው። አሁን ይሄ ሙዝ መጥ ወዳም መቶ ሙዙን ተክለን ሙዙ ይሄን ልጆቹ ገፍቶ ጋሩ ላይ አንድ ዝንጀሮ ሲወጭ ቁም ሲያደርጉ ደስታ በቃ ተዋጠ። ደግሞ አሁን በዚህ ወዲያን ጤፍ ሳይጨምር ይሄን መንግስት ከልሎ በሰጠን ቦታ ጎመኖች አለ፣ ቀይስሮች ተላይ ብዙ ትክሮች አሉ። በነሱ ብቻ አሁን መጠቀም ጀምረናል። በኢትዮጵያ በከተማ ኮሪደር ልማት አማካኝነት በከተሞች የተስተዋለው መነቃቃት በገጠሩም የተሻለ ኑሮ ዘይቤ ያመጣል ተብሎ ይጠበቃል። ኢትዮጵያ እያከናወነች ባለችው የአረንጓዴ አሻራ መርሃ ግብር በአግባቡ ለመጠቀም የደንና ተፈጥሮ ሀብት መረጃዎችን በአግባቡ መሰነድ እንደሚገባ ተገለጸ። በሐዋሳ ዩኒቨርሲቲ የወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ በሀገራችን የመጀመሪያ የሆነውን የደን እውቀት ማዕከል በይፋ ስራ ስጀምሯል። አስረሳ ወጋሽ ዩኒቨርሲቲ ስር የሚገኘው የወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ ላለፉት ግማሽ ምዕት ዓመታት በደንና አካባቢ ጥበቃ ዘርፍ የማስተማርና የምርምር ስራዎችን ሲያከናውን ቆይተዋል። ኮሌጁ የደንና ተፈጥሮ ሀብት መረጃዎችን በአግባቡ ለመሰነድ በኢትዮጵያ የመጀመሪያ የሆነውን የደን እውቀት ማዕከል ስራ አስጀምረዋል። ተቋሙን ላለፉት አርባ ሁለት ዓመታት በምርምርና የማስተማር ስራ ያገለገሉት ፕሮፌሰር ጸጋይ በቀለ የደን ሀብት መረጃ በአግባቡ አለመሰነድ የተመራማሪዎች ፈተና ሆኖ መዝለቁን ይገልጻሉ። ደን ህይወት ነው። ደን ምግብ ነው። ደን ሁሉም ነገር ነው። ከደን ሁሉም ነገር እናገኛለን። ወደፊት ኢትዮጵያ እድገት የሚመሰረተው በደን ልማት ነው ብለን ነው የምናስበው። ምክንያቱም በትንሽ ምርት ብዙ ውጤት ብዙ ጥቅም የምናገኝበት ነው። ይሄ ግን በአግባቡ አልተጠቀምንበት ነው። መረጃዎች በተሰባስቡ አለመምጣታቸው የሚገኘውን መረጃ በብቃት መስጠት አልቻለም። ለምሳሌ ትክክለኛ መረጃ ማስረጃ ያለው መረጃ ማለት ነው። ይሄ የእውቀት ማዕከል ነው የእውቀት ባንክ ማለት ነው። ሁሉንም የምርምር ውጤቶች በምርትና በልማት ላይ የምናውልበት ነው። ኢትዮጵያ አሁን ላይ በአረንጓዴ አሻራና በሌሎች መርሃ ግብሮች ለአካባቢ ጥበቃ ስራዎች ልዩ ትኩረት ሰጥታ እየሰራች ትገኛለች። ይህ ማዕከልም ተግባሩን ሳይንሳዊ በሆነ መልኩ ለመምራት እንደሚያስችል የኢትዮጵያ ደን ትራንስፎርሜሽን ዩኒት ዳይሬክተር ዶክተር ሞቱማ ቶሌራ ተናግረዋል። በዘላቂነት የደን ልማታችንን ለማሳለጥ በዛ ዘርፍ ለሚሰሩ የፖሊሲ ስራዎች፣ የምርምር ስራዎች እና በአጠቃላይ ሰስተነብል በሆነ ሁኔታ ያንን ለማቀድ ጭምር ከፍተኛ እንቅፋት ሆኖ ቆይቷል። ለወደፊት ለተመራማሪዎች ዝግጁ መሆን እንዲችል ለሚቀጥለውም ትውልድ ጭምር መተላለፍ እንዲችል የመሬት ላይ የሚሰራውን የደን ልማት ስራ ጥበቃ፣ እንክብካቤ ብቻ ሳይሆን ከዛ ጋር ተያዥነት ያለው መረጃም ጭምር ትልቅ ሀብት ነው። የወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ በማዕከሉ የሚገኙ መረጃዎች በአግባቡ ጥቅም ላይ እንዲውሉ ይሰራል ያሉት ደግሞ የኮሌጁ ዲን ዶክተር ተሻለ ወልዳማኑኤል ናቸው። እንግዲህ በዋናነት የዚህ ሴንተር ዓላማ ኢትዮጵያ ውስጥ በደን እውቀት የደን ምርምር ውጤቶች ተበታት ነው ነው ያሉትና በኢትዮጵያ ደረጃ ብሎ ብሎም በአፍሪካ ደረጃ የደን ምርምርን የደን ምርምር ውጤቶችን የደን እውቀትን በተመለከተ የት እንሄድ ቢባል ወንዶ ገነት እንዲባል ለማድረግ እየሰራን ያለው ጉዳይ ሆኖ ከዛ ዳታ ቋት ዳታ መረጃ ለሚፈልጉት እንሰጣለን እኛም ደግሞ መረጃውን ተንትነን ወደ ኢንፎርሜሽን ወደ እውቀት እየቀየርን አስፈላጊውን ይገዛ በሀገር አቀፍ ደረጃ እናረጋለን ማለት ነው። በሐዋሳ ዩኒቨርሲቲ ወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ ይፋ የሆነው የደን እውቀት ማዕከል ኢትዮጵያ በተለያዩ መድረኮች ለምታቀርባቸው የዘርፉ መረጃዎች ግባት ይሆናል ተብሎም ይጠበቃል። በጅማ ዞን ዴዶ ወረዳ በአፈር መሸርሸርና በአሲዳማነት በመጠቃት ምርት የማይሰጥ መሬት በተፈጥሯዊ መንገድ እንዲያገግምና ምርታማነትን ለማሻሻል የሚያስችል ውጤታማ የምርምር ስራዎች ተግባራዊ መደረግ ስለመጀመሩ ተገለጸ። ምርምሩ አርሶ አደሮች ውስብስብ ቴክኖሎጂ ሳይጠቀሙ በተፈጥሯዊ መንገድ የአፈር መሸርሸርን ለመከላከል እንዲችሉ እድል እየፈጠረ ነው ተብሏል። ራሄል አብደላ አባተማ መባገላን ይባላሉ በጅማ ዞን ዴዶ ወረዳ ገሪማ ለሜሳ ቀበሌ ኗሪ ናቸው። ከዚህ ቀደም መሬታቸው የተሸረሸረና በበቂ ሁኔታ ምርት የማይሰጥ በመሆኑ ከማሳው የሚሰበስቡት ምርት እንደ ልፋታቸው እንዳልነበር ይገልጻሉ። አሁን ከጅማ ዩኒቨርሲቲ ግብርናና እንስሳት ሕክምና ኮሌጅ በተደረገላቸው ሙያዊ ድጋፍ በአፈር መሸርሸር ምክንያት ምርት ሳይሰጥ የቆየ ማሳቸው የስንዴ ሰብል ማምረት መጀመራቸውን ይናገራሉ። ቀድሞ የነበረው ችግር እርከን ባለመስራታችን መሬታችንም ከፍታ ስላለው ጎርፍ ሸረሸረብን፣ የዘራነውን ድንች ጠራርጎ ወሰደብን። አሁን ዩኒቨርሲቲው መጥቶ ሙያዊ ድጋፍ አድርጎልን የተለያዩ ተክሎችንም ከተከልን በኋላ ለውጥ አይተናል። የያዘውን ፍሬ ለዓይን የሚያጠግብ ነው። በአፈር መሸርሸር ለምነትን ማጣት ጨምሮ በመሬት መንሸራተት የተጠቁ አካባቢዎችን ማህበረሰቡን ውስብስብ ቴክኖሎጂ የማይጠይቁ ተፈጥሮ መሰረት ያደረጉ የተቀናጀ የአፈርና ውሃ ጥበቃ ስራዎች ሰዎችን በጅማ ዞን በዴዴ ወረዳ ተግባራዊ የተደረገ ነው። በአፈር መሸርሸር በመጠቃት ምርት የማይሰጥ መሬት በተፈጥሯዊ መንገድ እንዲያገግምና ምርታማነቱ እንዲጨምር የሚያስችል የምርምር ስራዎች ሲሰሩ መቆየታቸውን በጅማ ዩኒቨርሲቲ ግብርናና እንስሳት ሕክምና ኮሌጅ የተፈጥሮ ሀብትና የአካባቢ ጥበቃ መምህር ተመራማሪ ዶክተር ባዩ ዱሜ ተናግረዋል። ወይ ደግሞ የተፈጥሮን ዘዴ በመጠቀም የአፈርን መሸርሸር መቀነስ፣ በዚያው የአፈር ለምነትን መጨመር በዛው የምርትና ምርታማነትን መጨመር የሚለውን ነው እያየን ያለነው። በተፈጥሮ አሁን እነዚህ በንድ በመኖሩ ወይ ደግሞ እርከን በመኖሩ እርከን ሲደመር ሳር በመኖሩ ሳር በመኖሩ ያንን ሊሸረሸር ይሸረሸራል ብለን ጠበቅነው አፈር እዛው ላይ ስለቀራለን የአፈሩ ለምነት አለና ምርቱ ይጨምራል። የምንጠብቀው ተስፋ የአካባቢው ተፈጥሮ አቀማመጥ ተራራማ መሆንና ዓመቱ ሙሉ ከፍተኛ ዝናብ የሚያገኙ የአገሪቱ ክፍል መካከል አንዱ መሆኑ ለአፈር መሸርሸር መዳረግ ምክንያት እንደሆነ የሚገልጹት በጅማ ዩኒቨርስቲ የአፈር ተመራማሪና መምህር የሆኑት የትነት ሰኢድ፣ በወረዳው የተለያዩ ቀበሌዎች ላይ የመሬት ለምነትን የሚጠብቁ እጽዋቶችን በመስመር በመትከል እርከኖችን በመስራት የመሬት መሸርሸርን ለመከላከል የሚያስችሉ ስራዎች ተሰርተዋል ብለዋል። የተለያዩ የአርሶ አደር ማሳዎችን ለመረመርነት ተጠቅመን እርከኖችን ሰርተን የሳር ችግኞችን ተክለን እንዲሁም ደግሞ የተለያዩ የእጽዋት ችግኞችን በአካባቢ ማህበረሰብ የሚታወቅ ገው የሚባል የአፈርና ውሃ ጥበቃ አገልግሎት የሚሰጥ ዘዴን ተግባራዊ እያደረግን እንገኛለን ማለት ነው። እነዚህ ስራዎች የተሰሩበት ቦታዎች ላይ የአፈር መከላት መጠኑ ቀንሷል ማለት ነው። በጅማ ዞን ምርትና ምርታማነትን ለመጨመር የሚያስችሉ የተለያዩ ስራዎች ሲሰሩ የቆዩ ቢሆንም አሁንም መንግስት መንግስታዊ ካልሆኑና ግብረሰናይ ድርጅቶች ጋር በመተባበር የአፈርና ውሃ ጥበቃ ስራዎች ላይ በትኩረት ለመስራት ቁርጠኛ መሆኑን የጅማ ዞን ግብርና ጽሕፈት ቤት መረጃ ያመላክታል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ከውጭ ወደ መረጥ ነው አጭር ዘገባችን እንሻገራለን። የዩክሬኑ ፕሬዝደንት አሜሪካ ያቀረበችውን የሰላም እቅድ እንዲሳካ ለመስራት ዝግጁ መሆናቸውን ገለጹ። ቮሎዲሚር ዘለንስኪ ከዋሽንግተን ከፍተኛ የጦር መኮንን ጋር በኪየቭ ከተወያዩ በኋላ ጦርነቱን ለማቆም ዋሽንግተን ያቀረበችውን እቅድ በተመለከተ ቅን በሆነ መንገድ ለመስራት ዝግጁ መሆናቸውን አስታውቀዋል። ፕሬዝደንቱ የዩክሬንና የአሜሪካ ቡድኖች በሰላም እቅዱ ነጥቦች ላይ በጋራ እንደሚሰሩም ገልጸዋል። ዘለንስኪ ለዚህ እቅድ አዎንታዊ ምላሽ ቢሰጡም የአውሮፓ ሕብረት አጋሮች ግን በእቅዱ ላይ ተቃውሟቸውን እያሰሙ ይገኛሉ። በአሜሪካ የሚደገፈው ይህ የሰላም እቅድ ኪየቭ መላውን የዶንባስ ግዛት አሳልፋ እንድትሰጥና የጦር ሰራዊቷን አቅም በከፍተኛ ሁኔታ ቀንስ የሚጠይቅ ነው። በእቅዱ መሰረት የዩክሬን ጦር ብዛት በ600 ሺህ ወታደሮች ብቻ የሚገደብ ሲሆን ክሬሚያ፣ ሉሃንስክና ዶኔትስክ በተዘዋዋሪ የሩሲያ ግዛቶች ተብለው በአሜሪካ እውቅና ያገኛሉ። በተጨማሪም የሰሜን ጦር ቃል ኪዳን ድርጅት ኔቶ ወደ ዩክሬን እንደማይሰፋና ወታደሮቹን እንደማያሰፍር የተገለጸ ሲሆን በሩሲያ ላይ የተጣሉ ማዕቀቦችም በየደረጃው እየተነሱ ሩሲያ ወደ ዓለም አቀፉ ኢኮኖሚ እንድትቀላቀል ያደርጋታል። ተመልካቾች አሁን ደግሞ የቢዝነስና የስፖርት ዘገባዎች ወደ እናንተ ይደርሳሉ። ጥሩ ቆይታ ይሆናል።